ተማሪ ሚሊዮን ጃናና ተማሪ ብርቄ ፈርዳ የስምንተኛና የሶስተኛ ክፍል ተማሪዎች ናቸው። ወላጆቻቸው ቀደም ሲል ከቦታ ቦቷ እየተዘዋወሩ አንድ ቋሚና የኛ የሚሉት መንደርም ሆነ ቤት ሳይኖራቸው ያጋጠማቸው የነበረ ፈተና በርካታ ቢሆንም አሁን ላይ የትምህርት፣ የጤናና ሌሎች ተያያዥ ችግሮችን መፍታት የሚያስችሉ ማህበራዊ አገልግሎቶች በማግኘታቸው ከዚህ በፊት የነበሩ ችግሮች ተወግደዋል ይላሉ። ከአሁን ቀደም ትምህርት ቤት በአቅራቢያችን ባለመከፈቱ ችግር ነበር። አሁን ግን ደስተኛ ነኝ። ያ ባይሆን ኑሮ ልክ እንደ እናቴ፣ እንደ እህቴ እንዲሁም እንደ አካባቢው ሴቶች አገባ ነበር። አሁን ላይ በአቅራቢያዬ ትምህርት ቤት በመከፈቱ እኔና ጓደኞቼ ተጠቃሚ መሆን ችለናል። ይህ ብቻ አይደለም፣ ማግኘት ያለበትን እውቀትም አግኝቻለሁ። የራሴን ንጽሕና እንዲሁም የአካባቢን ንጽሕና እንድጠብቅ የምችልበትን እውቀት አግኝቻለሁ። ሄድን አሁን ትምህርት ቤቴ ዚህ መጥቼ ሁለት ዓመት አምስተኛም ተምድረ ስድስተኛም ተምድረ ጥሩ ውጤት ጥሩ ጥሩ ጥቃሚ አግኝቼ ነው። እዚ ጫካ እያለው ሳር ቤት ሆነን ዝናብ ዝናብ ሆነን እየጨናነቀን ወደዛ መተን አሁን ትንሽ ፈታ ብል ዘና ብልን እየማርን ነው ቦሎጌቲ ትምህርት ቤት ገብተን እየማርን ነው። እንደ ተማሪ ሚሊዮንና ተማሪ ብርቄ፣ የትምህርት ተጠቃሚ የሆነው ተማሪ ፋጅዋ ንጉሴ በትምህርት መሰረተ ልማት አገልግሎቶችን ማግኘት በመቻሌ በእርሻና በረኝነት የማሳልፈውን ጊዜ በትምህርት ገበታዬ እንዳሳልፍ ከማድረግ በተጨማሪ በአቅራቢያዊ በመገኘቱ ውጤታማና ተጠቃሚ መሆን መቻሉን ይናገራል። ትምህርት ቤት ስከፈት ሰላም ንጹህ ትምህርት ያገኘ እንደጠቅም። በየቀበሌዎቹ የተሰበሰቡ አርብቶ አደሮች የጤና የትምህርትና ሌሎች የመሰረተ ልማት አገልግሎቶችን ማግኘት በመቻላቸው የነበሩባቸው ዘርፈ ብዙ ችግሮች እየተቃለለ ከመምጣታቸው በተጨማሪ በአጠቃላይ አካባቢው በትምህርት ልማት ምክንያት ለውጥ ማግኘት መቻሉን፣ ተማሪ ሚሊዮን አሁን ላይ ትኩረቴ ትምህርት ላይ ብቻ ነው ስትል ትናገራለች። ደና ትምህርት አግኝተናል። አስተማሩም እንደ ዱሮ አይደለም። ተጨንቀው ቅርብ መጥተው ነው ማስተምረው። እኛም ቅርብ መተን ነው ምን ማረው። ጥሩ ውጤት አግኝተናል። ሴቶች እንዳለ ገፍቶ ጨርሷል። ይቀሩት ነገር ብዙ ብዙ ነገር አግኝቻለሁ። ጌታ ካለኝ አሴራሌት ትምህርት ጨርሼ ስራ ማገኛለሁ ብዬ አስባለሁ። በምዕራቡ ሙዞን በሜኒት ሻሻ ወረዳ ቆላም አካባቢዎች የኑሮ ማሻሻያ ተጠቃሚ የሆኑት አርብቶ አደር ጴጥኖስ ኡናይ መንግስት፣ በአርብቶ አደሩ አካባቢ መሰረተ ልማት በማሳፋትና አርብቶ አደሩን በመንደር በማሰባሰብ የአገልግሎት ተጠቃሚ የሚሆንበትን መንገድ መተግበሩ ልጆቻችንን ያለምንም ሞጭና እንግልት እንድናስተምር አድርጎናል ሲሉ ይናገራሉ። እኔ እንደ ወላጅ አባት ፕሮጀክቱን የማመሰግነው ነገር ቢኖር ከዚህ በፊት በርካታ ኪሎ ሜትር ሄደው ነበር ልጆቻችን ትምህርት ማለታቸውን የሚማሩት አሁን ላይ ፕሮጀክቱ በአቅራቢያችን ትምህርት ቤቱን በመክፈቱ ልጆቻችን ያለምንም ስጋት ትምህርታቸውን እንዲከታተሉ እንዲያስችላቸው በማድረጉ እንደ ወላጅ አባት መንግስትን አመሰግናለሁ። ምክንያቱም ሴት ልጆቻችን ከዚህ ቀደም ወደ ትዳር ነበር የሚሄዱት፣ የትምህርት ገበታው በመራቁ ምክንያት። አሁን ላይ ትምህርት ቤቱ አቅራቢያችን በመሆኑ ተጠቃሚ መሆን ችልናል። ካምካሚ ጉሩና በአካባቢው የተገነቡ መሰረተ ልማቶች ማህበረሰቡ በላቀ ደረጃ ተጠቃሚ መሆኑንና ከፍተኛ ውጤት መመዝገቡን ነው የተገለጸው። ከመንገድ ርቀት ጋር አንጻር ስንሄድ ሰዓትም ትንሽ ያርፍዳል። በዛው በጭቃ ወቅትም ማለፍ ማንም አይችልም። ተማሪ ጋርም ሁኔታ ሚቻል ነበረው። ግን አሁን እግዚአብሔር ይመስገን ይሄ ፕሮጀክት መጥቶ ያ ትምህርት ቤቱን ገነቦ ወደዚህ ሲያስጠጋ ተማሪ የራሱ ፍሬያማ ሆኖ እየተከታተለ ነው። የተማሩ በጣም ባቡራ ተማሪዎች ሲያስቸግር የነበረ አሁን ዛሬ ይሄ ፕሮጀክት ከመጣ ወዲህ ተማሪዎቹም ከአካባቢው በራሳቸው እኛ ሳንቀሳቀስ በራሳቸው መጥቶ ተመዝግቦ አሁን በጥሩ መማር ላይ ነው። ይሄ ፕሮጀክት ከመጣ ወዲህ ከዚህ በፊት ባለፈው 2016 ላይ 389 ተማሪ አስመዝግበን ስንከታተል ቆይተን በ2016 ፕሮጀክት መጥቶ ያው መሰረቱን ጥሎ ግንባታውን ካበቃ በኋላ 17 ዘንድሮ ደግሞ 426 ተማሪዎችን መዝግበን የመማር ማስተማር ስራን ስናስቀጥል አፈጻጸማችን ወደ 26 ካምናው ስሌት ሲደረግ 26 ፐርሰንት ማደጉ በጣም ደስ ብሎ ነው። በቆላማ አካባቢዎች የኑሮ ማሻሻያ ፕሮጀክት እና የጋራ ፍላጎት ቡድን እየተከናወኑ የሚገኙ ተግባራት በደቡብ ምዕራብ ኢትዮጵያ ክልል በሚገኙ የአርብቶ አደር እና ከፊል አርብቶ አደር አካባቢዎች በትምህርት ተደራሽነት ብቻ ባለፉት አምስት ዓመታት ውጤታማ ስራዎች ተሰርተዋል። ከማህበረሰቡ ፍላጎት በመነሳት ብዙ የማህበራዊ አገልግሎት መስጫ ተቋማትን ገንብተዋል። በዚህም እስካሁን ባለው አፈጻጸም ወደ 23 የሚሆኑ የማህበረሰብ አገልግሎት መስጫ ተቋማትን በተለያየ ዘርፍ ከማህበረሰቡ ፍላጎት በመነሳት መስራት ችሏል። ከእነዚህም ውስጥ አስራ አምስቱ ትምህርት ቤቶች ናቸው። ያው የማህበረሰቡን ፍላጎት በመለየት አስራአምስት በተለያየ መንገድ ትምህርት ቤቶችን መስራት ተችሏል። ሌላው በትምህርት ዘርፍ የሴቶች ተጠቃሚነት በጣም ዝቅተኛ ነበር። በዚህም በየአካባቢው ትምህርት ቤትን በመገንባት ሴቶች በትምህርት እንዲሳተፉ፣ ያለዕድሜ ጋብቻ እንዲርቁ ና የትምህርቱ ተሳታፊ ተጠቃሚ እንዲሆኑ የማድረግ ስራዎች ተሰርተዋል። እንደ ሀገር እየተተገበሩ ከሚገኙ የትምህርት ማስፋፊያ ስልቶች ውስጥ የአርብቶ አደሩና ከፊል አርብቶ አደሩን ተደራሽ ማድረግ አንደኛው ነው።